ፊልሙ ሲጀምር ስቲቭ የተባለ የኮምፒውተር ኢንጂነሪንግ ተማሪ ያሳየን ነው። የምኖረው ጆይ ከሚባል ጓደኛ ጋር ሲሆን ጆይም በጣም ጎበዝ ሰዓሊ ነው። ስቲቭም ልጅ ያለ ቤተሰቦቹ በጣም ጥሩ የሚባል የኑሮ ደረጃ ነበራቸው። ነገር ግን ስቲቭ ሲታመም እሱን ለማሳከም የወሰዱት ብድር ደግሞ ከሰው ሁሉ በታች ያደርጋቸዋል። የምኖሩትም በብዛት ድሆች በሚኖሩበት ወጣ ባለ አካባቢ ነበር። ስቲቭ አድጎም ይሄ ኑሮ ሊሻሻል አልቻለም። ለቤተሰቦቹ የኑሮ መጎሳቆልም ስቲቭ እኔ ነኝ ምክንያቱ በማለት ያምናል። ስቲቭም ይሄ ኑሮ ለማሻሻል ምንም አይነት ነገር ቢመጣ ለመስራት ወደ ኋላ አይልም። ከባንክ ብድር ለመውሰድ ቢፈልግም ገና ተማሪ በመሆኑ ይህም እንደማይሆን በማወቁ ነገሮችን በራሱ መንገድ ለማስኬድ ማቀድ ይጀምራል። በኋላም ሆዋርድ የሚባል ስካመር ያገኛል። ሆዋርድም የፌክ ስራ የሚሰራ ሰው ሲሆን ሰዎች በቀላሉ የባንክ ብድር እንዲያገኙም ያመቻቻል። በመቀጠልም ስቲቭና ጓደኛው ፌክ ዶክመንቶችን በመያዝ ወደ ሆዋርድ ዘንድም ይሄዳሉ። እሱም በትክክል ካሰለጠናቸው በኋላ በአበዳሪዎቹ ፊት እንዴት የምታመኑ ሰው መሆን እንደሚችሉ ይነግራቸዋል። ከዚህ በተጨማሪ ሰዎቹን በራሱ መንገድ ቀብቷቸው የሌላቸውን ስም በመስጠት ከፍ ያለ ብድር እንዲያገኙም ያስችላቸዋል። የዛን ቀንም ከባንክ ብድር እንዳገኘ በፍጥነት ለጆይ ገንዘቡን ያስተላልፍለታል። በመቀጠልም ወደ ጄሰን በመምጣት ባንኩ ብድሩን እንደከለከለው ይነግሯል። በደንብ እንዲያምነው በማለት ጓደኛው ሳራ ከባንክ አስመስላ በመደወል ብድሩ እንደተሰረዘ እንድትናገርም ያደርጋታል። ቲቭም አሁን ከጓደኞቹ ጋር በመሆን አሪፍ ስራ መስራት እንደሚችል ያወቀ ይመስላል። በመቀጠልም ባገኘው ትልቅ ብድር በጣም ውድ የሆኑ ሰዓቶችን ከኦንላይን በመግዛት እነሱን ተመልሶ መሸጥ ይጀምራል። ይህ በእንዲህ እንዳለ ጄሰን ወደ ሃዋርድ በመሄድ ስቲቭ ብድሩን እንዳላገኘ እንደነገረው ይነግረዋል። በዚህ ጊዜም ሃዋርድ ስቲቭ የሆነ ጨዋታ እንደተጫወተበት ይገነዘባል። በዚህም የሀዋርድ አጋሪ የሆነው ኤሪክም በንዴት ይጭሳል። ኤሪክም በሱ ላይ ብልጥ ለመሆን በሚሞክሩ ሰዎች ላይ ምላሹ የከፋ ከመሆኑን በላይ ዳግም ከሱ ጋር እንዳይሳፈጡና ያወጣውን ገንዘብ ደግሞ በምንም አይነት መንገድ ሳያስመልስ የማይተው ሰው በመሆኑ ይታወቃል። አንድ ቀንም ሀዋርድ ስቲቭ በጣም ስማርት መሆኑን በማወቁ የነሱን ግሩፕ እንዲ ለመቀላቀል ማሰብ ይጀምራል። ይሁን እንጂ የሃዋርድ ሀሳብ በኤሪክ አልተወደደም ነበር። በመጨረሻም ሃዋርድ ያሳምኗል። የሃዋርድ የቀኝ እጅ የሆነው በስቲቭ መሸወዱ ሃዋርድን አንገብግቦታል። በኋላም ብልጡ ስቲቭ ከጄሰን ጋር በመሆን የተሻለ ስራ መስራት እንደሚችሉ በመነጋገር ጄሰንን ያሳምኗል። ሁለቱም ከሃዋርድ ቲም በተሻለ ገበያ መፈለግ ይጀምራሉ። ተሳክቶላቸውም ትርፋማ ይሆናሉ። በዚህም በጣም ብዙ ገንዘብ ይሰራሉ። በነሱ ሲከትም አዲሱ የሃዋርድ ሰራተኛ የሆነው ቢል በጣም ይቀናል ይሰናዳባቸዋል ስቲቭን ሲክት ማየት እሱን በጣም ያንገበግቧል። እዛን ቀደም ከባንክ ብድር የሚፈልግ ደንበኛ ያገኛሉ። ሃዋርድም ቢል ከደንበኛቸው ጋር በመሄድ ባንኩን እንዲያሳምን ይነግረዋል። ደንበኛውም በጣም ከርልስ ነበር። በዚህም የሰሩት ስራም ታውቆባቸው ስራቸውም ፍሬ አልባ ይሆንባቸዋል። ባንኩም ይህን ስራቸውን ስለደረሰባቸው ሃዋርድ የምሰራበትን ቦታ በመቀየር ማንም ሊደርስብን አይችልም በሚል ተስፋ ይቀመጣል። ይህ በእንዲህ እንዳለ ፖሊሶች ደግሞ ይህ መረጃ ይደርሳቸዋል። ፖሊሶችም ይህን የማጭበርበር ስራ የሚሰሩ ሰዎች ባንኮችን በማሞኘት እና በተደራጀ ሁኔታ እንደሚሰሩ ቢያውቁ አንዳንዶቹ ግን ይህን ያክል አንገብጋቢ ስራ አይደለም በማለት ያጣጥሉታል። በዚህ ሰዓትም ኔት የተባለ መርማሪ ፖሊስ ከዚህ ጋር በተያያዙ የተጀመሩ ሪፖርቶችን በመያዝ ወደ እነሱ ይመጣሉ። የዛን ቀን ማታም ጆይ ፖሊሶች ስቲቭን እና የእነሱን አይነት ተመሳሳይ ስራ የሚሰሩ ሰዎችን እያሳደዱ እንደሆነ ይነግሯል። ስቲቭም እንዲጠነቀቅ ይነግሯል። በነጋታውም ስቲቭ ወደ ፖሊስ ጣቢያ በመሄድ የእነሱን ኬዝ ከያዘው ፖሊስ ጋር ይገናኛል። በሰዓቱም መርማሪው የእነሱን የወንጀል ኬዝ በሰሌዳ ላይ እየለጠፈ ነበር። ስቲቭም ስለ ጉዳዩ ምንም አይነት እውቀት እንደሌለው እየነገረው ያስጨብጧል። በኋላም ስለ መልካምነቱ አመዝግኖት ይወጣል። መርማሪው የሚፈልገው ሰውም ከፍንጫው ስር ነበር። ነገር ግን አላወቀውም። ከዛም ብዙ ሳይቆይ ኔት ወደ ጓደኞቹ በመመለስ ስለ ጉዳዩ ይነግራቸዋል። እነሱ ግን ጆሮ አልፈቱትም። ይህ በእንዲህ እንዳለ ከሀዋርድ ደንበኞች መሐል አንዷ የሆነችው ወደ እነሱ ቢሮ በመምጣት የደረሰባትን ነገር በሙሉ ትነግራቸዋለች። በዚህ ጊዜም እነሱም ጉዳዩን በቁም ነገር ይወስዱታል። ጊዜ ሳያጠፋም መርማሪው ፖሊስ ኔት ወደ ሀዋርድ ቢሮ በሚሄድበት ጊዜ እሱንም እዛው ያገኘዋል። ሀዋርድም መርማሪውን በማየቱ በጣም ብደነግጥም እንዳይታወቅበት ግን በጣም ለመረጋጋት ሞክራል ይሞክራል በመቀጠልም እዚህ ምንም የለም፣ ውድ ጊዜን ተጠቀምበት ያለው ስልክ በመያዝ ያዘናጓል። መርማሪው ግን ተጠራጥሮታል። ሀዋርድም በስልክ አዘናግቶት ከአካባቢው ሮጦ ይሸሻል። ራሱንም ተጠራጣሪ መሆኑን ሳይሆን ወንጀለኛው እሱ ራሱ መሆኑን በራሱ አረጋገጠለት። መርማሪው ልኔትም ሊይዘው ቢከተለውም ሳይችል ይቀራል። ሃዋርድም ለዚህ ያበቃው ደግሞ ቢል ነበር። እሱም ተደብቆ ሁሉንም ነገር ይከታተል ነበር። ከዚህ በኋላም ሃዋርድ ስራውን ማቆም እንዳለበትም አመነ። እሱም ለአመታት የተጠቀመበትን የደንበኞችን አጀንዳ ለስቲቭ ይሰጠዋል። ሃዋርድም ስቲቭ ከሱ የተሻለ ሰው መሆኑን ያምናል። ስቲቭ ደግሞ ስራውን ከዜሮ ይጀምራል። በዚህም ከዚህ ቀደም ከሱ ጋር አብሮት ከሚሰሩ ልጆች ጋር በመሆን ትርፉን እኩል እንደሚጋሩ ይነግራቸዋል። ስቲቭም ሃዋርድ ይጠቀምበት የነበረውን አሰራር በመቀየር ስቲቭ በአዲስ መልክ ስራውን ይጀምራል። ሃዋርድ ስራውን ለማስተዋወቅ ፖስተሮችን ይጠቀም ነበር፣ ስቲቭ ግን በኦንላይን አድርጎታል። በዚህም ተደራሽነቱ በዝቶ በጣም ብዙ ሰው የገንዘብ ብድር በማግኘት የተለያዩ ስራዎችን ሲሰሩ እንመለከታለን። ስቲቭን በድህነት ለሚሰቃዩ ቤተሰቦቹ ገንዘብ መላክ ይጀምራል። በአንድ ቀንም ወደ እነሱ በሚሄድበት ጊዜ እናቱ ከገንዘቡ በላይ ያንተ ደህንነት ይበልጥብኛል፣ ራስን አደጋ ላይ ጥለህ የምታመጣውን ገንዘብን አልፈልግም ትሏለች። ኤሪክም አሁን ስቲቭ የምሰራበትን መንገድ ከሃዋርድ ጋር ለመስራት በጣም ፍላጎት ብኖረው፣ ሀዋርድ ግን በትርፉ እንጂ ደንበኞችን ከነሱ ጋር ለማቆየት ብዙም ፍላጎት ስላልነበረው የእነሱ ቲም እንደተበተነ ይናገራል። ኤሪክም በጣም ዘመናዊ በሆነ መንገድ ከትላልቅ ባንኮች ጋር በመሆን ለመስራት ማሰቡን የተናገረ፣ ለዚህም ቤሊ ደግሞ አዳዲስ ደንበኞችን እንዲያመጣ ይነግረዋል። በአሁኑ አሰራርም ኤሪክ አለቃቸው ሲሆን እሱ ያለውን በሙሉ ሌሎች እንዲተገብሩትም ይነግራቸዋል። በዚህም ስራው ካሰቡት በላይ ትርፋማ ያደርጋቸዋል። ኤሪክም ከትላልቅ ኮሪያ ባንኮች ጋር መስራት የቻለ ሲሆን በጣም ብዙ ደንበኞችንም ማፍራት ይችሏል። ይሁን እንጂ ኤሪክ ዋን ላይን የተሰኘውን የስቲቭን ካምፓኒ የረሳ ይመስላል። ስቲቭም የሆነቀን ቀን በተሻለ ሀሳብና ስራ እንደሚመጣ ያውቃል። አሁን ደግሞ እንደ ተፎካካሪ ሳይሆን እንደ ጠላትም መታየት ጀምሯል። በሌላ በኩል ደግሞ የስቲቭ ካምፓኒ ከዚህ በፊት ባሳለፉት ሲከት ደስተኞች ቢሆኑ የተሻለ ገንዘብ መስራት እንዳለባቸው ያስባሉ። በዚህም ሳራ ደንበኞችን ለሚበደሩት ብድር ኢንሹራንስ እንዲገቡ የሚያደርግ አሰራርን ትጠቁማለች። ይህም ለደንበኞቹ አደጋ እንዳለው ስቲቭ ቢያውቅም ገንዘብ ስለፈ በሳራ ሀሳብም ይስማማል። ነገር ግን ጓደኞቹ ከዚህ በኋላ ካንተ ጋር አንሰራም በማለት ስራቸውን ይለቃሉ። የዛን ቀን ከሰዓትም ኤሪክ ወደ ስቲቭ ቢሮ ይመጣል። እናም ስቲቭ ከመንገዱ እንደወጣና ሊያፎካከራቸው የሚችል ነገር እንዳይሰራም ያስጠነቅቋል። እነሱ ያወሩ ሳለም ከኤሪክ ጋር የሄደው ቢል ደግሞ የደንበኞችን መረጃ ከስቲቭ የሚሰርቅበታል። እናም ለራሳቸው ካምፓኒ ይጠቀሙታል። በዚህ ጊዜም ሳራ የኤሪክን ቲም ለመቀላቀል የሚያስከፍለውን ሁሉ ለመክፈል ትስማማለች። ምክንያቱም ኤሪክ ያሸንፋል ብላም አስባለች። ስቲቭ አሁን ብቸኛ ሰው ሆኗል፣ ከገንዘብና ከጓደኛም የሚሻለውን መርጧል። ስቲቭን በመቀጠል ወደ ቀድሞ አለቃው ወደ ሃዋርድ ዘንድም ይሄዳል። ሃዋርድም በመኖሪያ ቤቱ በጣም ብዙ ገንዘብ ስራውን ከጀመረ ጀምሮ ያጠራቀመውን ያሳየዋል። በዚህም ስቲቭ እንደ በፊቱ አብረን እንስራ በማለትም ይጠይቋል። ይሁን እንጂ ሃዋርድ ወደዛ ስራ ዳግም አልመለሰም ይሏል። ሃዋርድም ፈቃድ ከሆነ በማለት ከጓደኛው ጋር ያስተዋውቋል። ከተዋወቁ በኋላም ከኤሪክ ጋር ወደ ማይሰራ አንድ ባንክም ይሄዳሉ። የባንኩ ዳይሬክተር ቤከርም ብድር የሚፈልጉ ካምፓኒዎችን ይጠቁማቸዋል። በዚህ ጊዜም ሃዋርድ ስቲቭን ይጠቅመው እንደሆነ በማለት ኤሪክ ባላየበት መንገድ ስቲቭ የተሻለ ነገር የሚያደርግበትን ወረቀት አውጥቶ ይሰጠዋል። በቀጣዩ ቀንም ሃዋርድ ከኤሪክ ጋር ይገናኛል። ኤሪክን በድጋሚ አብረን እንስራ በማለት ጠይቋል። በዚህ ጊዜም ዳይሬክተር ሚስተር ቤከር ይመጣል። እሱም ራሱን ካስተዋወቀ በኋላ ከኤሪክ ጋርም የንግድ ስምምነት ማድረግ እንዳለባቸውም ይነግረዋል። ኤሪክም አላንገራገረም። ይህ በእንዲህ እንዳለ ስቲቭ ቤተሰቦቹን ለማየት ወደ ቀድሞ ሰፈራቸው ይሄዳል። እነሱንም እዛ ትንሽ ቤት ውስጥ ሲያገኛቸውም ይደነግጣል። ምክንያቱም በየጊዜው ይልክላቸው ስለነበር በገንዘቡም የተሻለ ነገር አድርጎበት ይሆናል በማለትም አስቦ ነበር። ነገር ግን እናቱ እስከዛሬ እሱ የላከውን ገንዘብ ንክችም አላደረገችም። ምክንያቱም የገንዘቡ ምንጭ ከየት እንደሆነ ባለማውቋ ነበር። ስቲቭም ይህን ካየ በኋላ የጥፋተኝነት ስሜትም ተሰማው። ይህም ቤተሰቦችን እንደዚህ ያለ ከባድ ጊዜ እንዲያሳልፉ ያደረኩት እኔ ነኝ በማለት ነበር። በዚህ ሰዓትም አባቱ ይመጣና ይሄ ያንተ ጥፋት አይደለም የደረሰብኝ የጤና መጓደል ነው እንጂ ይሏል። ስቲቭም ቤተሰቦቹን ከጎበኛቸው በኋላ ለምንድን ነው ግን ይህን ስራ የሚሰራው በማለት ራሱን ይጠይቃል። ከዚህ በኋላም ከቢል የደንበኞችን መረጃ ለመስረቅም ያቅዳል። እቅዱ ሰምሮለትም መረጃውን ይሰርቃል። በመቀጠልም ስቲቭ የእነሱን ደንበኞችን አንድ በአንድ እስከ ቤታቸው ድረስ በመሄድም መጠየቅ ይጀምራል። ሁሉም የኤሪክ ደንበኞች ከሰው ሁሉ በታች የሚኖሩ ና የጤናም ሆነ የምንም ኢንሹራንስ የሌላቸው የደሃ ደሃ መሆናቸውን ያያል። የአብዛኞቹም ጤና እንደተቃወሰ በማየቱም በጣም አዘነ። በዚህ ጊዜም የሃዋርድ ፍልስፍና ትዝ ይሏል። ብድር የሰዎችን ሕይወት የሚያሻሽል እንጂ ኑሯቸውን ከድጡ ወደ ማጡ የሚያደርግ መሆን የለበትም የሚል ነበር። ስቲቭም ሁሉንም ነገር ለማቆም ስለቆረጠ ወደ መርማሪ ኔት ይሄዳል። በዚህም የመርማሪው ፖሊስ ኔት አለቃ ከኤሪክ ጋር እንደምሰራ ከነገረው በኋላ ፖሊሶችም ነገሩን ቀላል አድርጎ እንዲያዩት ያደረገው በዚህ ምክንያት እንደሆነ ይነግረዋል። በመቀጠልም ስቲቭ ሃዋርድ ይሰራ የነበረውን ካምፓኒ ወደ ዋንላይን በመቀ ለመቀየር ራሱ እንደሚሰራ ከነገረው በኋላ ኤሪክ መጀመሪያ ይያዝና እኔም በህጉ መሰረት ይቀጣለው በማለት ለኔት ይነግሯል። ይሁን እንጂ ኤሪክ ብቻ ሳይሆን ከሱ ጋር ይህን ስራ የሚሰሩ ሰዎች በሙሉ እንዲያዝም ነበር። ከነዚህ መሀልም ጓደኛው ሳረም ነበረች። ኔትም ስቲቭን አመነው። በመቀጠልም ከኤሪክ ካዝና በሚሊዮን የሚቆጠሩ ገንዘብ በጓደኞቹና በሃዋርድ ይገዛ በመዝረፍ በራሱ ስምም ያደርጋል በኋላም ለእያንዳንዱ ለኤሪክ ደንበኞች በመስጠት ብድራቸውን እንዲከፍሉም ያደርጋቸዋል። ስቲቭን በመጨረሻ የምሰራው ስራ ለህሊና ና ለማህበረሰቡ ኑሮ መሻሻል ምንም አስተዋጽኦ ከሌለው ለምን ችግር ልፍጠር በማለት ስራውን ለማቆምም ይወስናል። ፊልሙም በዚህ ይጠናቀቃል።